በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የተሰጠ መግለጫ ከእግዚአብሔር መንፈስ ቅዱስ የሚመራው የሐዋርያት መንበር ወራሽ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ ወይኩን ጉባኤ ሊቃነ ኤጲስቆጶሳት ወኤጲስቆጶሳት ክልኤተ ጊዜ በበ አመት ወይትናገሩ በእንተ ግብረ አብያተ ክርስቲያናት ሲሆን ወያሰስሉ እቅፍታተ የሊቃነ ጳጳሳትና የጳጳሳት ምልዓተ ጉባኤ በዓመት ሁለት ጊዜ ይሆን ስለ አብያተ ክርስቲያናት የሚገባውን ሁሉ ይነጋገሩ የሐዋርያዊ ተልእኮ መሰናክሎችንም ሁሉ ያስወግዱ ተብሎ በመጀመሪያው የሐዋርያት ቀኖና በሁለተኛው ቀሌምንጦስ በተደነገገው መሰረት ምልዓተ ጉባኤው ከጥቅምት 11 እስከ ጥቅምት 17 ቀን 2018 ዓ.ም ድረስ ስለ ቤተ ክርስቲያናችን መንፈሳዊ፣ ማህበራዊና የምጣኔ ሀብት ዕድገት ስለ ሀገር ሰላምና አንድነት፣ ስለ ቤተ ክርስቲያን አስተዳደርና ሐዋርያዊ ተልእኮ መስፋፋት፣ ስለ ሰው ልጅ ሁሉ ደህንነት ሰፊ ውይይት አድርጓል። ወቅቱን ያማከሉና ዘላቂ የቤተ ክርስቲያንን ተቋማዊ ሕልውና የሚያረጋግጡ የቅዱስ ሲኖዶስ ልዕልናን የሚያስጠብቁ ለምዕመናን ደህንነትና ለአገልጋዮች ሕይወት በሚጠቅሙ መንፈሳዊ አስተዳደርና ማህበራዊ ጉዳዮችን መሰረት ባደረጉ አጀንዳዎች ላይ በመንፈስ ቅዱስ አንድነት በመወያየት ለቤተ ክርስቲያናችን እና ለሀገራችን ጠቃሚ የሆኑ ውሳኔዎችን አሳልፏል። በዚሁ መሰረት አንድ ሁለንተናዊ ሰላምና መረጋጋት የቅዱስ ቤተ ክርስቲያናችን ሃይማኖታዊ መሰረቷ የስርዓተ ቅዳሴዋና የሚስጥራት አገልግሎቷ አካል የመንፈሳዊና ማህበራዊ ስምሪቷ ማዕከላዊ አምድ በመሆኑ በግንቦት 2017 ዓመተ ምህረት ቅዱስ ሲኖዶስ ምላተ ጉባኤ የተሰየመው የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል የደረሰበትን ውጤት ለግንቦት 2018 ዓመተ ምሕረት ምልዓተ ጉባኤ እንዲያቀርብ ቅዱስ ሲኖዶስ ጥብቅ መመሪያ አስተላልፏል። ሁለት በትግራይ ሀገረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱ የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመሆኑ በቅድስት ቤተክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅድስት ቤተክርስቲያናችን የሰላም የአንድነትና የቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች፣ ካህናትና ምእመናን ያልተቋረጠ የሰላም ጥሪውን ያስተላልፋል። የቀድሞዎቹ ቅዱሳን አባቶቻችን ዋጋ ከፍለው ቀኖናዊ ሥርዓቷንና ክብሯን ጠብቀውና አስጠብቀው አንድነቷን አጽንተው ያወረሱንን አሐቲ ቤተ ክርስቲያን የቀደመ ሉዓላዊ ክብሯ እንደተጠበቀ ለመጪው ትውልድ ማስተላለፍ የበለጠ ዋጋ ያሰጣልና ቀደም ሲል ለዚሁ ጉዳይ የተሰየመው ኮሚቴ ስራውን አጠናክሮ እንዲቀጥል ሊቃውንቱ፣ ካህናቱና መላው ሕዝባችንም የቤተ ክርስቲያንን አንድነት ለማጠናከር በሚደረገው ጥረት ሁሉ የበኩላችሁን እንድትወጡ የቅዱስ ሲኖዶስ ምልዓተ ጉባኤ በአጽንኦት ያሳስባል። ሦስት ቅዱስ ሲኖዶስ አባት እንዲመደብላቸው ጥያቄ ባቀረቡ አህጉረ ስብከት ዙሪያ የውሳኔ ሀሳብ የሚያቀርቡ ብፁዓን አባቶችን በመሰየምና ተገቢውን ውይይት በማድረግ ሃ ብፁዕ አቡነ የውስጣቴዎስ የኢሉ አባ ወራ ሀገረ ስብከት ሊቀ ጳጳስ የምዕራብ ወለጋ ሀገረ ስብከትን ደርበው እንዲመሩ። ለ ብፁዕ አቡነ ቶማስ የአዊና መተከል አህጉረ ስብከት ሊቀጳጳስ የምስራቅ ጎጃምን ሀገረ ስብከት ደርበው እንዲመሩ። ሀ ብፁዕ አቡነ ኤርሜያስ የሰሜን ወሎ ሀገረ ስብከት ሊቀጳጳስ የደቡ ወሎና ከሚሴ አህጉረ ስብከትን ደርበው እንዲመሩ። መ ብፁዕ አቡነ ኒቆዲሞስ የምስራቅ ሀረርጌ ሀገረ ስብከት ጳጳስ የምስራቅ ወለጋና ሆሮ ጉድሩ ወለጋ አህጉረ ስብከትን ደርበው እንዲመሩ። በተጨማሪም የሸካ ዞን ሀገረ ስብከት ጽሕፈት ቤት ተብሎ ራሱን ችሎ በሀገረ ስብከት ደረጃ እንዲቋቋም ብፁ አቡነ ሕዝቅኤል ሀገረ ስብከቱን እንዲያደራጁና እንዲመሩ ቅዱስ ሲኖዶስ ወስኗል። አራት ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለየሀገረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው መጽሐፉ እንዲመረመር ያደረገው የደብረ ሊባኖስ አንድነት ገዳምና የገዳሙ የቅኔ መምህር መጋቤ ምስጢር አባ ክንፈ ሚካኤል ወልደ ገብርኤል የምስጋና ደብዳቤ እንዲጻፍላቸው ቅዱስ ሲኖዶስ ወስኗል አምስት በሰሜን ካሊፎርኒያ ኔቫዳና እና አሪዞና ሀገረ ስብከት የሁተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ አንድነት ገዳም፣ መንፈሳዊ ኮሌጅና የአብነት ምስክር ጉባኤ ቤት ለማቋቋም በጠየቀው መሠረት ። እንዲፈቀድ ሆኖ የትምህርት አሰጣጥ ፖሊሲው እና ሥርዓተ ትምህርቱ፣ የሰው ኃይል አደረጃጀቱ እና መዋቅራዊ ተጠሪነቱ ተዘጋጅቶ በጠቅላይ ቤተ ክህነት ተጠንቶ ከውሳኔ ሀሳብ ጋር ለግንቦት 2018 ዓ.ም ርክበ ካህናት ምልዓተ ጉባኤ እንዲቀርብ ቅዱስ ሲኖዶስ ወስኗል። ስድስት በምዕራብና በመካከለኛው ካናዳ የሚገኙት ሁለቱ አህጉረ ስብከት ከአሁን በፊት በ2017 ዓመተ ምህረት በተሰጠ ውሳኔ መሰረት ያለ ጣልቃ ገብነት በየራሳቸው እንዲተዳደሩና የኤድመንተንና አካባቢው ሀገረ ስብከት የመካከለኛው ካናዳ ኤድመንተንና አካባቢው ሀገረ ስብከት በሚል ስያሜ እንዲስተካከል ምልዓተ ጉባኤው ወስኗል። ሰባት በሰሜን ሸዋ ሀገረ ስብከት በምንጃር ወረዳ በምንጃር ሸንኮራ ወረዳ በአረርቴ ደብረገነት ቅድስት ማርያም ቤተክርስቲያን በዓል ለማክበር ሄደው አዲሱን ህንፃ ቤተክርስቲያን በመጎብኘት ላይ እያሉ አደጋ በደረሰባቸው ምዕመናን የቅዱስ ሲኖዶስ ምልዓተ ጉባኤ የተሰማውን ሐዘን እየገለጸ እግዚአብሔር አምላካችን ላረፉት ወገኖቻችን እረፍተ ነፍስ እንዲሰጥልን ከመጸለይ ጋር አካላዊ ጉዳት የደረሰባቸውን ወገኖች ለማሳከምና የተጎጂ ቤተሰቦችን ለመርዳት የገንዘብ ድጋፍ እንዲደረግ ቅዱስ ሲኖዶስ ወስኗል። ለወደፊቱም በቅድስት ቤተ ክርስቲያን ዙሪያ በሚገነቡ ህንፃ ግንባታዎች አደጋ ከመድረሱ በፊት ከፍተኛ ጥንቃቄ እንዲደረግ ቅዱስ ሲኖዶስ በአጽንኦት ያሳስባል። ስምንት በመላው ኢትዮጵያ በሚገኙ ገዳማት ያሉት መነኮሳትና መነኮሳያት ለአገልግሎት ጉዳይ ለማስፈጸም ወደ አዲስ አበባ ሲመጡ ክብራቸውና ገዳማዊ ህይወታቸው ተጠብቆ ጉዳያቸውን እስከሚፈጽሙ ድረስ የገዳማት ህብረቱ ባቀረበው ጥያቄ መሰረት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል ማረፊያ የሚሆን ቦታ እንዲዘጋጅላቸው የአንድነት ገዳማት ህብረቱ መተዳደሪያ ደንብ በመንበረ ፓትርያሪክ ጠቅላይ ቤተ ክህነት የህግ አገልግሎት መምሪያ በኩል ታይቶና ተመርምሮ እንዲቀርብ። በአጠቃላይ በአንድነት ገዳማት ህብረት የቀረበው የገዳማውያንና ገዳማውያት ማረፊያና የገቢ ማስገኛ ሁለገብ ህንፃ ግንባታ የትግበራ ዕቅድ በመንበረ ፓትሪያርክ ጠቅላይ ቤተ ክህነት በኩል በዘርፉ ባለሙያዎች ታይቶና ተገምግሞ ከባለሙያ አስተያየቶችና የውሳኔ ሀሳብ ጋር ተጠንቶ ለግንቦት 2018 ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ እንዲቀርብ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ዘጠኝ በበዓላት አከባበር በመንፈሳዊ አገልግሎት አፈጻጸም ዙሪያ የሚታዩ ግድፈቶች፣ ያልተገቡ እንቅስቃሴዎችና ከስርዓት የወጡ የአገልግሎት አፈጻጸሞች መታረም ስላለባቸው በመንበረ ፓትሪያርክ ጠቅላይ ቤተ ክህነት በሚሰየሙ ሊቃውንትና ባለሙያዎች ለመምሪያና ለመመሪያና ለማስተማሪያ የሚሆን ሰነድ ተዘጋጅቶ እንዲቀርብ የቅዱስ ሲኖዶስ ምልዓተ ጉባኤ ተገቢውን ውሳኔ ያስተላለፈ መሆኑን እየገለጽ ያለ ጠባሳ የሚያድኑ ሐኪሞች፣ ያለ ቅሬታ የሚያሳርቁ ሽማግሌዎች በነበሩባትና ባሉባት ሀገር ተመካክሮ ችግርን አለመፍታት ተገቢ አይደለምና፣ ሀገራችንን እንወዳለን፣ ሕዝባችንን እናከብራለን የምትሉ የዜጎችን ደህንነት የማስጠበቅ ኃላፊነት ያለባችሁ ሁሉ ክቡር የሆነው የሰው ልጅ ሕይወት በከንቱ እንዳይጠፋ አካሉ እንዳይጎድል የሀገር ልማትና መልካም ገጽታ እንዳይበላሽ ጠላት ጠላት መባባሉ ቀርቶ የጦር መሳሪያ ትግል ተወግዶ በእኩልነትና በመስማማት ሰላማዊ የችግር አፈታት መንገድን ተከትላችሁ በውይይትና በጥበብ ልዩነቶችን በመፍታት የተሟላ ሀገራዊ ሰላም እንዲሰፍን ታደርጉ ዘንድ ቅዱስ ሲኖዶስ ከአደራ ጭምር ሐዋርያዊ ጥሪውን ያስተላልፋል። በመጨረሻም የሀገራችን ኢትዮጵያና የኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ሕልውና ስለማይነጣጠሉ ሀገራችን በሉዓላዊነቷ እንድትቀጥል የቤተ ክርስቲያናችን የአንድነት መዋቅሯ የበለጠ ተጠናክሮ የስብከተ ወንጌልና ሐዋርያዊ ተልእኮዋ ሰፍቶ ለትውልድ እንድትሻገር ሕዝባችን ደህንነቱና ሰላሙ ተጠብቆ እንዲኖር ከብፁዓን አበው ሊቃነ ጳጳሳት ጀምሮ ሁሉም የቤተ ክርስቲያናችን መምህራን ካህናትና ህዝባውያን መነኮሳትና መነኮሳያት በሙሉ በፍቅርና በአንድነት ዘወትር በመጸለይ ዘመኑ ከደረሰበት አሰራርና ጥበብ በላቀ ሁኔታ ከፍ ብለን ትውልዱን ለመዋጀት እንድንችል የበኩላችሁን እንድትወጡ በማሳሰብ የቅዱስ ሲኖዶስ ምልዓተ ጉባኤ ዓመታዊ ስብሰባውን አጠናቋል። ጥቅምት 17 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ።